አሰላም አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ እድሪማን ቤተሰቦች እንዴት ናችሁ? ሁላችሁ ነው ሰላም ሰላም ቢያለው ሰላማችሁን አላህ ብዙ እድሜ ታርግልኝ። በያላችሁበት አላህ ይጠብቃችሁ። የሚጠብቅን በጣም አመሰግናለሁ፣ ከልብ ነው የማመሰግነው። ወላሂ ከሀሳብ በላይ ሰብስክራይብ አደረጋችሁኝ ማለት ነው። እና አሁንም ላይክ ደግሞ አደረጉት ብዙ ሳያይዋል፣ ግን ላይክ እና ሰብስክራይብ ብዙም አይደረግም። ላደረጋችሁኝ በጣም ከልብ አመሰግናለሁ ማለት ነው። ኦኬ እና ምን ሌላችሁ ነው የመጣሁት ማለት ነው። ጥሩ ጓደኛ ካለቻችሁ ማለት ነው ወላሂ ከብር ትሻላለች እኮ ጥሩ ጓደኛ ከብር ከብር ከደረቅ ብር ወላሂ 100% ትሻላለች ማለት ነው ምን እንደሆነ ታውቃላችሁ ጥሩ ጓደኛ ህይወታችሁ በቃ አቋም ያላት ጠንካራ ጀግና የሆነች ጓደኛ ካለቻችሁ ህይወታችሁ በሙሉ እንዲቀየር ታረጋችኋለች ማለት ነው ከደረቅ ብር ወላሂ ጥሩ ጓደኛ ትሻላለች በሚዶል ተቃለፈችም ያለ ምክንያት አይደለም ጥሩ ጓደኛ አሁን ለምሳሌ ብር ቢኖራችሁ ማለት ነው። ብር ኖራችሁ መቶ ጓደኛ ብትይዙ ማለት ነው። ሁሌም በማየውን ቦታ ለዚህ እናውጣ፣ ይሄንን እናድርግ፣ ያንን እናድርግ፣ አፈለ ይሄን ሰርተዋለች፣ ኔም ለምን ይሄን አንሰራም እያለች ከስር ስር ገብታ ብርሽን፣ ብርሽንም፣ ትዳርሽንም፣ ህይወትሽንም ትበጠብጥሻለች ማለት ነው። ግን ያቺ ጓደኛ ምንም ከሌለሽ፣ ምንም ከሌላት አብራ በቃ ያንቺን ደግነት፣ ያንቺን መውደቅ ሰሆን ያንቺን መነሳት የምትፈልግ ከሆነ ከመሬት ተነስቶ ትልቅ ቦታ መድረስን ታሳይሻለች ማለት ነው። ቁማ አንቺንም ታቆምሻለች ማለት ነው። በቃ ላላህ ብላ እስከወደደችሽ ላላህ ብላ እስከቀረበችሽ በንጹ ልቦና ካላት በቃ ትዳርሽም የተሰናከለ ነገር ቢኖር ማለት ነው ታስተካክሏለች። አሁን ለምሳሌ ከሷ ለትዳሯ ምን አይነት አመለካከት እንዳላት ለትዳሯ ምን እንደሆነች እሷን አይተሽ አንቺም በቃ የሆነ አላደል ባልና በባሌና በምስት ማለት በትዳር ማለት እኮ እንከን ይጠፋል ማለት አይደለም፣ ያለ ነው ይሄ የትም ቦታ እያለ ነው ማለት ነው። ሶ እሷ ደግሞ ለትዳሯ ጥሩ ከሆነች እንጂ እሷ ጋር ጋ ብለሽ አይተሽ የእሷን አመለካከት አይተሽ አንቺም እኔ ምኑኔ ነው እንደዚህ ወቴን ትዳር የሚበጠብጠው ለምንድን ነው ብለሽ ወደ ራሰሽን ታስቢያለሽ ማለት ነው። ከዛ ወደ ራሰሽ ትመለሽና የእሷን እናኖር አንቺም ትኖሪያለሽ ማለት ነው። መጥፎ ጓደኛስ ከላይ ያሳቀት ማለት ነው። በኋላ ደግሞ በኋላ ደግሞ በምላጭ ነው የምትልጭሽ ማለት ነው። እኔ እኮ ባለቤት ጉራ ጉራ ብቻ ጉራ ብቻ በጉራ ሞልታሽ እወትሽ እንታበላሽብሻለች እወትሽ እንትበጠብጥብሻለች ማለት ነው። ስለዚህ እኔ እኮ የሌለውን ባለቤት ይሄን እንሰራልኝ ይሄን እናረጋልኝ ይሄን ልንገዛ ነው ያን ልንገዛ ነው ይሄን አውጥተን ልናመጣ ነው ብትልሽ ራሱ ወላሂ ለማንም ለማንም እንዳትሰሚ ማለት ነው ምክንያቱም አንቺን የሚያኖርሽ ትዳርሽ ነው ትዳርሽ ብቻ ነው ሰው ስጋ በልቶ ቢያደር ማለት ነው አንቺ ቆሎ በልተሽ ብታድሪ ከዛ ሰው ስጋ አንቺ ቆሎ በልተሽ ማደረሽ ነው የሚቻለሽ ማለት ነው ያ ሰው ስጋ በልቶ ማደሩን እንጂ በምን አይነት ሁኔታ በምን መልክ እንዳደርኩ አንቺ የምታቅም ነገር የለም ሰላም ይኖር አይኖር አታቅም አንቺ ግን አተር ቆሎ በልተሽ ብታድርግን ቤትሽ በሰላም በደስታ በፍቅር ተሞልቶ ነው ያለው ማለት ነው። እሷ ደግሞ ይሄንን እንሰራልኝ ስላለች አይ እንችም ባለቤትሽ ከመሬት ተነስተሽ ለምን ይሄ አፈልኮ ይሄን ለምን ይሄንን አንሰራም ብለሽ በፍጹም ባለቤትሽን አትጠይቂው። ካለው ይሰራልሻል። ስራልኝ አደለም ስራልኝ ብለሽ እሱም ራሱ በራሱ ጊዜ ይሰራልሻል ማለት ነው። አንቺ ምን ይኖርሽ፣ ከሱ ጥሩ አመለካከት ይኖርሽ፣ ለሱ ጥሩ አመለካከት ይኖርሽ ለሷ ይሄን አክል ብር ሰጣታል፣ ለኔ ይህን ብር አይሰጠኝም፣ ይህን ልብስ ይገዛላታል፣ ለእሷ የብር ልብስ ይገዛላታል፣ ለኔ ለምን ይህ ልብስ አይገዛልኝም፣ ይህ ነገር ለምን አይደረግልኝም ብለሽ አትሳሰች። በምንም ታምር አትሳሰች። ወላ ማንም ነገር ማለት ነው ሰው እንደ ቤቱ እንደ ራስሽ፣ ቆም ብለሽ ራስሽን ነው ማዳመጥ ያለብሽ ማለት ነው። እንዴ አሁን ለምሳሌ እኮ ያ ሰው ወይ አለው ነው ወይ የለም ነው። ጉራቢው ብቻ ሊሆን ይችላል እኮ አንቺን ለማናደድ አንቺ ግን እንደዛ ማውን ሳይሆን ባይኖርሽም አለኝ አልሐምዱሊላህ፣ የቆሸሸውን ልብስ አጥቦ መልበስ፣ ያ እሷ ገዝታ የለበሰችውን ልብስ ማለት ነው። አንቺ ያለሽን ልብስ ደሞ አጥበሽ መልበስ ይሻልሻል ማለት ነው፣ እሷ ገዝታ ከለበሰችው። ሰው እንደ ቤቱ እንጂ እንደ ጎረቤቱ መሆን ነገር የለም። ጥሩ ጓደኛዋ ደሞ እንደዚ እኮ አይደለም አንቺ ነጭናጫ ብትሆኒ እሱ ነጭናጫ ቢሆን ራሱ እሱ ስራ ሲወጣ አንቺ ስቸው ብለሽው በሰላም ውጣ በሰላም ግባ ብለሽ ዱአ አርገሽ ከሸኘሽው እሱ ሲመጣ ደግሞ ደስ ብሎት ይመጣል። አሁን ሰው ባለቤቶቻችን ወጥተው ማለት ነው ምን እንደሚገጥማቸው በምን እናውቃለን? ተከፍተው ሲመጡ እኮ እንደምን ሆኖ ነው ገና ለገና ፍንጥዝ ነው የምንለው ማለት ነው የኛ ቁጣ ይብሳል ማለት ነው። ገና እነሱ ሲገቡ ግን እነሱ እኮ ቀኑ ዊለው ከማን እንደሚውሉ ምን አይነት ስራ እንደሚገጥማቸው ከማን ጓደኛ ዊሎ በምን ተከፍቶ እንደሚመጡ እኮ እኛ የምናውቀው ነገር የለም። እሱ ተከፍቶ ስለመጣ ብቻ ለምን ይከፋል ብለን ገና ለገና እኛ እናኮርፋለን ማለት ነው። ላ ወላ እኛ በጣም እንሳሳታለን ማለት ነው። አንዳንዴ ግን ይሄ መሆን የሌለበት ነው። ጥሩ ጓደኛው ደሞ አይ እኮ እንደዚህ ነው። አንቺ እሱ በቃ ተናዶ ሲመጣ ራሱ ቢያንስ ወ በስራ ተናዶ ሊሆን ይችላል። ስለዛ አንቺ ደግሞ በረድ ብለሽ ጠብቂው ልጆቹን ጥሩ ጥሩ ነገር ትመክርሻለች። አጣፈ ሲመበሩ ከባሌ እኮ እንደዚህ ነኝ ጥሩ የ ስነምግባር ስነ ቢኖርሽ ራሱ ያቺን ጓደኛሽን ላይ ማለት ነው እንደሰ ሆናለው ብለሽ በፍጹም እንዳታስቢ፣ አትሳሰች። እሷ እኮ ወይ ልታደርገው ወይ ላታደርገውም ትችላለች። ስለዛ አንቺ ደግሞ ህይወትሽን መበጥበጥ የለብሽም። ባይኖርሽም እንኳን ባይኖርሽም አለኝ እኔ አልሐምዱላ የትም ብትሄጂ፣ አንተ ቤተሰብ ጋር ብንሄድ ማለት ነው፣ ቤተሰባችሁ ጋር ብትሄዱ ራሱ በቃ እኔ እንጃ። ሲሪየስ መሆን ነው የሚያስፈልገው። ያለሽን አንቺ ብቻ ባለቤትሽ ባለሽ በሰጣሽ ብር ባለሽ ነገር አበቃክተሽ ሁን። ይሄን የለኝም፣ ይሄ የለኝም፣ ይሄ የለኝም ብለን በፍጹም ማለቃቀስ የለብንም ባይኖረንም አለን አልሐምዱሊላህ ማለት ነው ያለብን። ምክንያቱም እንድን ታውቃላችሁ፣ ሁሌም ስንሄድ ሁሌም የለኝም ይሄ በዚህ ወጣ ይሄ በዛ ገባ ብለን ወረኛ ስንሆን፣ በቃ ልባል ተዘሙ ብለን ትርካ መርክ የምንቀባጥር ሰውን እስከሆነ ማለት ነው ሰውን ላይ እጭ እስቲ ደግሞ መጣች ቢሉ ሚለን ነው እንጂ አንድም ቀን ደስተኛ ባፉ ደስተኛ የመሰለ ቢመስለንም በፊቱ እና ባፉ ውስጡ ግን ለእኛ ሌላ አመለካከት ሊኖረው ይችላል ማለት ነው። ያ አመለካከት እንዳይኖረው ደግሞ እኛ በኮንፊደንስ በቃ ባይኖረንም አለን አልሐምዱሊላህ በቃ ትዳር ያለች ሴት በትዳርሽ ጠንካራ መሆን ብርቱ ጀግና መሆን አለብሽ። የትን ብቴጂ የትን ብቴጂ ትዳርሽ ነው የሚያከበርሽ። ወላሂ በትዳራችሁ ነው የምትከበሩ። ትዳር የሚመስል ነገር የለም። ትዳር ያለችው እህቶች አላ ሳሌ ሳሌ ሳሌ ሳሌ አላ ያደርግላችሁ። እንሻለ እኔ ወላሂ ከልቤ ነው ድዋ ማረገው ማለት ነው እስከነ ራሴን ጭምር ማለት ነው። ትዳር ማለት እንጂ ከቤተሰብ አትነካኩ በቃ ከማንም ከማንም በቃ እነሱ እናፃው ሆናችሁ ይኖራችሁ አይኖራችሁም። ሰላም ሆናችሁ ትኖራላችሁ ማለት ነው። እሱም የተስተካከለ ትዳር ነው። አላህ ትዳራችን ያስተካክልልን። ጥሩ ጓደኛ እኛንም አላህ ያደርገን። ሳሌ ሆነች ዋንም ጓደኛ አላህ ይስጠን። እኛንም ደግሞ አላህ ሳሌ ያድርገን ለባለቤታችን ለባለቤቶቻችን እኛንም አላህ ሳሌ ያድርገን። ከፉ ይዘጋብን ነው እና እነሱንም አላህ ለእኛም ሳሌ ልጆቻችን መሰጠንም ሳሌ ያላ አድርግልን። የሚሰጠንም አላህ ሳሌ ያድርግልን። ልጆችም ለሌላቸው ትዳር ጋር እንደሌላቸው አላ ሰር ሊያርግላችሁ ይስጣችሁ። ሳል የሆኑትን እንሻላ ማውራው ራሱ ጠፋብኝ። እንሻላ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። ሰላም አለይኩም ወረህመቱላህ